ሰላም ጤና ይስጥልኝ፣ የመንጊዜ ሚዲያ ቤተሰቦች። በመንግስት ሚዲያዎች የአዲስ አበባ የተፎካካሪ ፓርቲዎች የጋራ ምክር ቤት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተማዋ ስሟና ክብሯን የሚመጥን እድገት እንድታስመዘግብና የነዋሪዎች ኑሮ እንዲሻሻል ላደረጉት ትጋት እውቅናና ሽልማት መስጠታቸውን እንደሚከተለው ዘግበው ነበር። ለዘመናት የተተበተበ የአዲስ አበባ ችግርን በአጭር ጊዜ መፍታት መቻሎት ቁርጠኛ ካቢኔ መፍጠሮት እና ካቢኔዎትም ደግሞ ልክ በርሶ ልክ መራመድ የሚችል ካቢኔ ስላለዎት እጅግ በጣም እናበረታታና ልናመሰግን እንወዳለን። እርስዎ ወደ አዲስ አበባ ከመጡ ማግስት የከተማው አጠቃላይ ባጀት ሰላሳ ቢሊዮን ብር አካባቢ ነበረ። ይህን ከውስብስብ ከሌብነት፣ ከብልሾ አሰራር በጠራ መልኩ በማድረግ አሁን ላይ የከተማዋ አስተዳደር ገቢ 230 ቢሊዮን ብር አካባቢ ደርሷል። እናንተ እንደምትሉት የሰው ተኮር ፕሮጀክት ላይ በማዋል ግዙፍ በርካታ የከተማዋና የሀገሪቷን ገጽታ ሊቀይር የሚችሉ ፕሮጀክቶች ተሰርተዋል። ለዚህም የጋራ ምክር ቤቱ ምስጋናም ያቀርባል፣ እውቅናም ይሰጣል። የተፎካካሪ ፓርቲዎች ከከንቲባ አዳነች አቤቤ ጋር ባካሄዱት የውይይት መድረክ ላይም ከተማዋን ለመሩበት የአመራር ጥበብ ስጦታ አበርክተውላቸዋል። ፍቅርን አብሮነትን የሚያሳይ ልዩ መታወሻ ነው። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በበኩሉ ለመንጊዜም ሚዲያ ዝግጅት ክፍል በላከው መግለጫ በስሜ ለከንቲባዋ የተሰጠው ህገወጥ ሽልማት አይወክለኝም ድርጊቱንም አጥብቅ ያወግዛለሁ ብሏል። የኢህአፓ መግለጫ ሙሉ ቃል እንደሚከተለው ይነበባል። ከኢህአፓ የአዲስ አበባ ቅርንጫፍ ስራ አስፈጻሚ ኮሚቴ የተሰጠ መግለጫ ኢህአፓ ሳያምንበት በስሙ ለከንቲባዋ የተሰጠው ህገወጥ ሽልማት የማይወክለው መሆኑን እየገለጸ ድርጊቱንም አጥብቆ ያወግዛል። የአዲስ አበባ የፓርቲዎች የጋራ ምክር ቤት ግንቦት 2292017 ከንቲባ ወይዘሮ አዳነች አቤቤ በሚገኙበት በከተማዋ አንገብጋቢ የህዝብ ጥያቄዎች ዙሪያ ውይይት ለማድረግ ለ2292017 ቀጠሮ ይዞ የነበረ ሲሆን ፓርቲያችን የከተማችንን አንገብጋቢ የህዝብ ጥያቄዎችን ለይቶ በጽሑፍ አስገብቶ ነበር። ሆኖም ምክንያቱ ባልታወቀ ሁኔታ ስብሰባው መሰረዙ ተነገረን። አርብ የተሰረዘው ስብሰባ በድንገት ለሰኞ 25.9.2017 ዓ.ም መጠራቱን ሰማን። በዚህ ስብሰባ በአጀንዳው መሰረት ስራ አስፈጻሚ ኮሚቴው በጽሑፍ ያስገባቸውን ጨምሮ ወሳኝ የከተማዋ የህዝብ ችግሮች ላይ ውይይት ይደረጋል የሚል ተስፋ የነበረን ቢሆንም በእለቱ የህዝብ ጥያቄዎች ወደ ጎን ተብለው በከንቲባዋ መሪነት የአዲስ አበባ ህዝብ ላይ ገዢው የብልጽግና መንግስት የሚፈጽመው ተደራራቢ በደል እንዲቀጥል እውቅና የሚሰጥ ሽልማት ለወይዘሮ አዳነች አቤቤ ተሰጥቷል። በለውጥ ስም ስልጣን በተቆጣጠረው የብልጽግና መንግስት ባለፉት ሰባት ዓመታት በኢትዮጵያ ህዝብ ላይ በአዲስ አበባ ህዝብ ላይ ደግሞ በተለይ የተፈጸመውን ግፍና በደል ቤቱ ይቁጠረው። ያለማስጠንቀቂያ ለዘመናት የኖሩበትንና የልጅ ልጅ ያዩበት ቅርሳቸውን በአንድ ጀንበር ላያቸው ላይ ያፈረሰን፣ በወሰን ማካለል ስም የከተማዋን ይዞታዎች አሳልፎ የሰጠን፣ በተደራራቢ ፍትሃዊ ባልሆነ ግብር የነጋዴውን ማህበረሰብ ብቻ ሳይሆን የከተማችንን ነዋሪ ያደህየን በወረዳ ክፍለ ከተማ በከተማ ደረጃ ባሉ የመንግስት ተቋማት የአዲስ አበባን ነዋሪ ከማንኛውም የሥራ እድል ያገለለን ዜጎች የሁላችን ወደ ሆነችው መዲናችን አዲስ አበባ እንዳይገቡ ማንነትን መሰረት ያደረገ ክልከላ ላይ ጣለን አገዛዝ የወከላቸውን ከንቲባ ስልጣን ልቀቁ ሊባል እንጂ ሊሸለሙ አይገባም። ይህ በግፍ ለተፈናቀለው የቤት ባለቤትነቱ ለተነጠቀው በከተማው ባይተዋር ለተደረገው የአዲስ አበባ ህዝብ የበደል በደል ነው። እንደ ስማችን ድምጽ ባንሆነው እንኳ አፈናቃዮችን በመሸለም መልሰን ልናደመው አይገባም። ሲሆን የራሳችን አማራጭ አቅርበን በምርጫ ተፎካክረን አሸንፈን ስልጣን ለመያዝ የምንታገል ሳይሆን አገዛዙ ህዝብ ላይ የሚፈጽመውን በደል እግር በእግር እየተከታተልን ለማጋለጥ የተቋቋመን ፓርቲዎች እንዴት ለዘላለም ንገሺ በሚመስል መንገድ የገዢውን ፓርቲ ሹም በሽልማት እውቅና እንሰጣለን? እስከምናውቀው ድረስ የአዲስ አበባ ፓርቲዎች የጋራ ምክር ቤት ዓላማ የጋራ ችግሮቻቸውን በእኩልነት መርህ የውስጥ ነፃነታቸውን ጠብቀው በውይይትና በንግግር መፍታት፣ የፖለቲካ ምህዳሩን የሚያጠቡ በየትኛውም ወገን ህዝብ ላይ የሚፈጸሙ በደሎችን በጋራ መታገል፣ የተለያዩ ድጋፎችን ማስገኘትና ለአቅም ግንባታ የሚጠቅሙ ስልጠናዎችን ማግኘት ወዘተ ናቸው። አሁን እየታየ ያለው ግን የዚህ ተቃራኒ ነው። የጋራ ምክር ቤቱ የገዢው ፓርቲ የገጽታ ግንባታ አንድ ክፍል ሆኗል። የምክር ቤቱ አመራር አባላት ከገዢው ፓርቲ በሚወረወርላቸው ጥቅማ ጥቅም እንደ ምክር ቤት የተቋቋሙበትን ዓላማ እንደ ተቋሚ እንወክለዋለን የሚሉትን ህዝብ ክደዋል። በመሆኑም አንድ የምክር ቤቱ አባል የሆነው ፓርቲያችን የአዲስ አበባ ቅርንጫፍ ስራ አስፈጻሚ ኮሚቴ የወከላቸው አባሎች ሳይወያዩበትና ሳያምኑበት በስሙ የተሰጠው ህገወጥ ሽልማት የማይወክለው መሆኑን እየገለጸ ድርጊቱንም አጥብቆ ያወግዛል። ሁለት። ምክር ቤቱ ከተቋቋመለት ዓላማ ውጪ በተደጋጋሚ የገዢውን ፓርቲ እርካሽ ዓላማ ሲያራምድ ተስተውሏል። ይህ ህዝባዊ ዓላማ ላነገቡ ፓርቲዎች ክብረ ነክ ተግባር ነው። በመሆኑም ምክር ቤቱ ከዚህ ተደጋጋሚ ጥፋቱ ታርሞ የጋራ ዓላማችንን እንዲያራምድ እንጠይቃለን። ሶስት። በመንግስት የፀጥታ ተቋማት የመብት ጥያቄ ባነሱ ዜጎቻችን ላይ የሚፈጸመውን እንግልት እስርና የሰብአዊ መብት ጥሰት አጥብቀን እያወገዝን ጥያቄያቸው እንዲመለስ በድጋሚ እንጠይቃለን። አራት መንግስት የኑሮ ውድነቱ በህዝባችን ላይ እያደረሰ ያለውን ጫና ተገንዝቦ አስቸኳይ የመፍትሄ እርምጃዎችን እንዲወስድ እናሳስባለን። አምስት በመጨረሻም እንደ ሀገር የሚያደርስብን በደል አልበቃ ብሎ ለጋራ ጥቅም ያቋቋምነውን ምክር ቤት የገዢው ፓርቲ ሸላሚና ልሳን ለማድረግ የሚደረገውን ሙከራ እያወገዝን ነፃነቱን ጠብቆ እንዲጓዝ እናሳስባለን። ግንቦት 26 ቀን 2017 ዓ አዲስ አበባ፣ ኢትዮጵያ። ያደመጣችሁት የኢህአፓን መግለጫ ሙሉ ቃል ነው። በማስታወቂያ እንሰነባበታለን። ምንጊዜም ሚዲያ የዕለት ጉዳይ፣ ከመጽሐፍ ገበታ፣ የቅዳሜ ወጎች፣ ከአድማጮች መድረክ፣ መስታወት እና የተቦረ እንግዳ ቋሚ ዝግጅቶቻችንና ላለፉት ላለፉ ሶስት ዓመታት የዘለቅንባቸው ናቸው። በተቻለን ሁሉ የሁሉም ኢትዮጵያዊ ድምፅ የመሆን ጥረታችን ይቀጥላል። በተቻለ ለመቀጠል ድጋፋቸው ያሻናል 7034756309 የዘልና ካሻፕ ድጋፈውትን ሀሳብና አስተያየትትን የሚያደርስን የቀጥታ የስልክ መስመራችን ነው። ምንጊዜም አት ጂሜል ዳት የኢሜይል አድራሻችን ሲሆን የጎፈንድሚሊንኩን ጨምሮ ሌሎች የማገዣ መንገዶችን በቪዲዮ ላይ በተያያዘው ኪዋር ኮድ እንዲሁም በዩቲዩብ አስተያየት መስጫ በትዊተርና የፌስቡክ ገጾቻችን ያገኙታል። ስለሚያደርጉልን እገዛ ከውዲሁ እናመሰግናለን። ምንጊዜም ኢትዮጵያ